መጀመሪያ አቶ ታዬ በአዲስ መልክ የተከሰሰበትን ጉዳዮች እናንሳ እስኪ። እኔው ራሴ መጀመሪያውን ሶስት ክሶች ናቸው የተከሰሰበት በአዲስ መልኩ የተከሰሰበት ሶስት ክሶች ናቸው። አንደኛውን እናገራለሁ። አንደኛው ክስ ምናልባት ስፋት ስላለው ሆርን ኮንቨርሴሽን የተመለከተው ዶክመንት እንደሚያሳየው ክሱ ሶስት ነው። ዶክመንቱንም እናሳያቸዋለን። አንደኛው ክስ በ1996 ዓ ም በወጣው የኢፌድሪ ወንጀል ሕግ አንቀጽ 257 በቅንፍ ሀ እና በቅንፍ ሴስር የተደነገገውን በመተላለፍ ነው የሚለው የክሱ ፍሬ ነገር እንደሚያሳየው ዝርዝሩ በጣም ረጅም ነው። ፍሬ ነገሩን እናሰማቸዋለን። ፍሬ ነገሩ አቶ ታዬ ደንደአ ሆርን ኮንቨርሴሽን ላይ በመቅረብ የታጠቁ እና ያልታጠቁ ተቃዋሚዎች የጎንዮሽ ውድድር በማቆም አንድነታቸውን አጠናክረው ወይ ደግሞ ትብብር አበጅተው የአቢይ አህመድን መንግስት ሊፋለሙ ይገባል በማለት ጥሪ አድርጓል የሚል ነው። ክሱ እንደዚህ ነው። የመጀመሪያው የሚለው ተቃዋሚዎች የጎንዮሽ ትብብርን በማቆም ትብብር በማድረግ ይሄንን ስርዓት እንዲጥሉ ጥሪ አቅርበዋል። እነሱ እንግዲህ በክሱ ላይ የኢፌድሪ መንግስት ብሎ ነው የሚጠሩት። ታዬ ሁሉም ሰው እንደሰማው የኢፌድሪ መንግስትን አላለም። እሱ እየተናገረ ያለው አቢይ አህመድ የሚባል ሰውዬ አለ፣ እሱ የሚመራው አገዛዝም አለ የሚል ነው የእሱ ምልከታ እንጂ እነሱ እንደሚናገሩት የኢፌድሪ መንግስት በሚልም እሱ አልገለጸም፣ እንደዛም አልተናገረም። አሁንም በድጋሚ ስለምንለቀው ኢንተርቪውን ሁሉም ሰው በድጋሚ መስማት ይችላል። ነገር ግን አቶ ታዬ እዚህ ላይ ምስር ፕሬዘንት ተደርገዋል። ያው ስራ የተብሎ ነው የተደረገው። ግን ክሱ ይሄ ነው። እዛ ስር እንግዲህ ያስቀመጡት ብዙ ማሳያዎች አሉ። አንደኛ ዜጎች ይሄንን ጥሪ ሲያደርግ ዜጎች ወደ ማያባራ ግጭት እንዲገቡ የሚያደርግ ነው የሚል ነው። ከዛ በመቀጠል ደግሞ አገሪቷ ውስጥ የተፈጠረው ችግር በተለይ የሰላም እጦት ችግርና፣ ግጭቶች፣ ጦርነቶች ይሄ ስርዓት የወለደው ነው ስራይ ብሎ ስርዓቱ ያመጣው ነው የሚል የተሳሳተ መረጃ ተናግሮ አልሆርሉ ኮንቨርሴሽን ላይ ያቶታዬ የሚል ነው። ቶታዬ እንግዲህ እንደምታስታውሱት አቢይ አህመድን ነው ስሙን ጠርቶ የተናገረው እና ይሄንን የተናገረው ደግሞ በማስረጃ ከተገኘበት ስብሰባ ላይ የሰማውን ያየውን ነገር ነው። ምናልባት ወደ ሁለተኛው ክስ ሳንሄድ ምልኬሳ ከአንደኛው ክስ ቅድም እንደተናገርኩት ብዙ ዝርዝሮች ስላሉት አንደኛው ክስ ላይ የምትናገረው ነገር ካለ፣ የምትጨምረው ነገር ካለ ከዛ ውስጥ ይሄ ነጥብ መሰማት አለበት የምትል ከሆነ አሰማና ከዛ ወደ ሁለተኛ እና ሶስተኛ ክሶች እንሄዳለን። ሁለተኛ እና ሶስተኛው ክሶች አድማጮች በኋላም ማየት እንደሚችሉት አንደኛ ክስ ስር ከቀረቡ ፍሬ ነገሮች የሚወጣ ነው እንጂ ራሱን ችሎ የሚመጣ ሌላ የተለየ ነገር የለውም። እስኪ እዛ ላይ የምትጨምረው ነገር ካለ ልኬሳ ያንተ ነው። አመሰግናለሁ። ብዙ ነገር ስላነሳ እኔ የሚጨምሮ የተወሰኑ ነገሮች ናቸው። አንደኛው ክስ የአብይ ክስ ምንድን ነው? ታዬ መንግስትን መለወጥ ለመለወጥ ዝግጅት አድርጓል ነው። እነሱ በሚሉት በሕገወጥ መንገድ አብይን ጥለው ሌላ መንግስት ለመመስረት ዝግጅት አድርጓል ነው። ይሄ ደግሞ ምንድን ነው ያሉት። ይሄ ዝግጅቱ ደግሞ በምንድን ነው የሚገለጸው ያሉት። አንደኛ ገጽ ላይ ማንበብም እንደሚቻል ይህንን መንግስት ለመገርሰስ ሁሉም ኢትዮጵያውያን አንድ መሆን አለባቸው፣ ልቃንም መተባበር አለባቸው። ፖለቲካ ድርጅቶችም የጎንዮሽ ጉዳዮችን ትቶ በአንድነት ተባብሮ ወደ ሰላም መሄድ አለባቸው ብሎ ነው አብይ ታዬ የተናገረው። እሱን ወስዶ አንተ ቅድም እንዳልከው በኢፌዴሪ መንግስት ላይ ነው ይሄንን ያለው አብይ ዚኳልቱ ኢትዮጵያ ብሎ ነው ክሱ ያቀረበው። አቢይ ልክ አቢይ መነቀል አለበት ብሎ ታዬ ከተናገረ ኢትዮጵያ ትፍረስ ብለዋል ብሎ ነው እንግዲህ፣ ወደዛ እየገፉ ነው እና መተባበር አለባቸው ያለው ወንጀል ሆኖ ቀርቧል። ኢትዮጵያውያን እንዲተባበሩ ታዬ የጠየቀው ወንጀል ነው ይላል የመጀመሪያ ክስ ውስጥ። ሌላው የመጀመሪያ ክስ ውስጥ ደግሞ እንግዲህ አብይ ሆርን ኮንቨርሴሽን ላይ ቀርቦ ንግግር ካደረጋቸው ውስጥ የግጭቱ ባለቤት አብይ አህመድ ነው በማለት ወንጀል ሰራ ነው አሉ የግጭቱ ባለቤት መንግስት ነው እና አሁን አሁንም ይል ታዬ መንግስት አላለም ቅድም ብላለ ታዬ የፌደራል መንግስት አላለም ታዬ አብይ አህመድ እና የእሱ ማፊያ ቡድን ነው የግጭቱ ባለቤት ያለውን ክሱ ደግሞ ምንድን ነው የምለው? ኢትዮጵያ ውስጥ ሲካሄድ የነበሩም ሆነ እየተካሄዱ ያሉ ግጭቶች ምክንያቱ ባለቤቱ መንግስት ነው ብሎ ነው እዚህ ላይ ያስቀመጡት። ክሱ ላይ ታዬ ያለው ባለቤቱ አብይ አህመድ ይባላል ብሏል። እነሱ ደግሞ አብይ እዚህ ኳልቱ መንግስት ብሎ ነው ያቀረቡት። ሌላው ደግሞ የዚህ መጀመሪያው ክስ ላይ የተካተተው ይሄ መንግስት ለራሱ ስልጣን እንጂ ለህዝቦቹ ችግር የሚያስብ አይደለም በማለት ወንጀል ሰራ ይላል። በኢትዮጵያ እዛም አለፍ ብሎ የኢትዮጵያ ምክክር ኮሚሽን የሀገሪቱን ችግር አይፈታም አለ፣ ይህም ወንጀል ነው ይላል። ይሄ መንግስት የትግራይና የአማራን ህዝብ ስለሰበርንላችሁ የኦሮሞ ህዝብ ደስ በላችሁ አመስግኑኝ አለ አብይ ብሏል ታዬ ይላል። በህዝቡ ችግር እየቀለደ ነው አቢይ። ስለዚህ ይሄ መንግስት መወገድ አለበት ብሎ ወንጀል ሰራ ይላል። እንግዲህ እዚህ ውስጥ ወንጀል ነው ተብሎ የተጠቀሰ ሌላው በጣም የሚገርም ነገር ሌላ አንደኛው ክስ ውስጥ በአማራ ህዝብን በተመለከተ ነው ታዬ የተናገረው በአማራ ህዝብን በተመለከተ አቢይ የተናገረው እሱም ክስ ሆኖ ቀርቧል። አሁ ምንድን ነው የሚለው ተከሳሹ ታዬ የአማራ ህዝብ የመንግስትን የኢፌድሪ መንግስትን በህገወጥ መንገድ እንዲያፈርስ ለመገፋፋት አስቦ የተናገረው ብሎ ለምንድን ነው ከጠላት ጋር የምትደዋወለው እነዚህ አማራዎች ላጠፋ ነው እያፈረስኳቸው ነው ብሎኛል፣ ብሎ አማራን ገባብቶ መንግስት ላይ እንዲነሳ አድርጓል። ታዬ የተናገረውን ለማስታወሻ አድማጮቻችን እንዲለነ ምስጢሮ ነው እንዳይቀር ለምን አፉን አውጥቶ እንደዚሁ አማራን ላጠፋ ነው ብሎ እንደዚህ ነገረ አዎ እያፈረስኩ ነው። ስለዚህ ይሄንን ታዬ ያለውን አቢይ ራሱ የተናገረው ነገር ይሄ ታዬ ሆን ብሎ አማራ ህዝብ የኢፌዴሪ መንግስትን እንዲያፈርስ አስበው ነው ታዬ ይሄንን የተናገረው ይልና ወረድ ብሎም ደግሞ ሌላ ስለ ሰላም ሚኒስቴር በተመለከተ ስለ ሰላም ሚኒስቴር በተመለከተ ታዬ በኢንተርቪው በኦሮሚያ ብሔራዊ ክልል ፕሬዚዳንት ውስጥ ተሰብስበው ይሄ አማራዎች ሰላም ሚኒስቴርን ስጡን እያሉ ነው ያንን ሚኒስቴር ገድዬ ነው የሚሰጣቸው ብሎ እዛ የኦሮሚያ ፕሬዚዳንት ጽህፈት ቤት ውስጥ የተናገረው አብይ የተናገረውን ታዬ በአደባባይ አውርተዋል እዚህ ሆን ኮንቨርሴሽን ላይ እሱንም ወንጀል ነው የሰራ ብሎ የመጀመሪያ ክስ ላይ አካቷል። ሌላው የትግራይ ጦርነትን በተመለከተ ነው። የመጀመሪያ ክስ ውስጥ ያስገቡት። የመጀመሪያ ክስ ውስጥ የገባ በተለይ ደግሞ የትግራይ ጦርነትንም እኛንን በሴራ ያስጀመር ነው ብሎ አብይ አህመድ ሁለት ሺህ አምስት መቶ የኦሮሚያ ካድሬዎች ያሉበት ስብሰባ ላይ አብይ የተናገረውን በአደባባይ ያወራው እሱም ወንጀል ነው ተብሎ ነው የቀረበበት። እና ሌላው ደግሞ ብዙ ነው። የመጀመሪያ ጦርነትንም የፈጠርነው እኛ ነን፣ ወያኔ ያንን ጥቃት እንዲፈጽም በሴራ ነው ያደረግነው፣ አለ ደነገ። ይሄ ማለት ነው ይሄ ታዬ የተናገረው። ይሄንን ለምንድን ነው ሁለተኛ ዙር ደግሞ ትግራዮች ወደ ታች እየመጡ እስከታች እየገሰገሱ ወደ አዲስ አበባ ቲዲኤፍ የመጣ ያለ ይህንንም ዝም ብለን ነው የለቀቅነው፣ ፋኖ ፋኖ ብሎ የሚያቅራራውን እንዲያስተነፍሱ ነው ያደረግ ነው ብሎ አብይ የተናገረውን ታዬ፣ ይሄም ወንጀል ነው። ታዬ ይህንን ያለው ወንጀል ነው አለ። ወንጀል ነው ተብሎ ነው እዚህ ውስጥ የተካተተው። እንግዲህ ይሄ የሴራ ጉዳይ ነው፣ የሴራ ጉዳይ ሌላ ደግሞ ስርቆትን በተመለከተ ስረቁ ግን መጠኑንና እንትኑን ተቆጣጠሩ ብሎ አቢይ ራሱ የተናገረውን ታዬ በአደባባይ ስለተናገረ ይሄም ወንጀል ነው አጠቃላይ ግን ወደ መጨረሻ ላይ የተባለው የኢትዮጵያውያን ልህቃን ህዝብን ማስተማር አለባቸው ማንቃት አለባቸው ማደራጀት አለባቸው ማነሳሳት አለባቸው የተባለው ወንጀል ሆነ እና ልዕቃን ለምንድነው የምታደራጁት የምታስትምሩት የምታደራጁት የምታነሳሱት? ተብሎ ነው አሁን ወንጀል ሆኖ የቀረበ። በአንድነት ተነሱ፣ በአንድነት አንድነታችሁን አጠናክሩ ኢትዮጵያውያን የተባለ ወንጀል ተብሎ እዚህ ላይ ተጽፏል። እና ይሄ ሁሉ አንድ ላይ ሆኖ የመጀመሪያውን ክስ ሰፋ ያለ ክስ ነው ታዬ ላይ የቀረበው በዲቴል ይሄ ነገር ምንድን ነው ለምለው፣ በኋላ እንመጣበታለን። መልካም እንግዲህ ይሄ ሁሉ ጉዳይ በሆርን ኮንቨርሴሽን በኩል ከሁለት መቶ ሺህ በላይ ኢትዮጵያውያን እንዲሰሙት ተደርጓል የሚል ነው ችግሩ ማለት ነው። ግን ሁሉም ሰው እንደሚያውቀው እኛ ይሄ ነገር ታዬ የተናገረው የኛ ሳይሆን የህዝብ ሀብት ነው፣ ህዝብን ለማሰማት ነው በሚል ሁሉም ሚዲያዎች ወስደው በነፃ እንዲያስተላልፉ አድርገናል። ስለዚህ የተለያዩ ሚዲያ አውታሮች በተለይ የአማርኛውን በስፋት አስተላልፈውታል። በአጠቃላይ የተለያዩ ሚዲያ አውታሮች ያስተላለፉት ቢቆጠር ከሁለት ሚሊዮን በላይ የሚሆን ተመልካች ነው የተመለከተው እንጂ እንዳሁን ሁለት መቶ ሺህ አይደለም እሱን አሳንሰውበታል እና በስፋት የተሰማ ጉዳይ ነው። በኛ በሆርን ኮንቨርሴሽን ብቻ ሳይሆን በተለያዩ ሚዲያ አውታሮች በአማርኛ ቋንቋ ፕሮግራም የሚሰሩ አውታሮች ሁሉም አስተላልፈዋል። በዚሁ ወደ ሁለተኛው ክስ ብንሄድ፣ ሁለተኛው ክስ እንግዲህ የቀረበው አሁንም በ1996 ዓ ም የወጣውን የኢፌድሪ የወንጀል ህግ አንቀጽ 337 ስር የተመለከተውን ድንጋጌ በመተላለፍ የሚል ነው። ምንድን ነው የተላለፈው? ታዬ ብለህ የወንጀሉን ፍሬ ነገር እነሱ ወንጀል ብሎ ያቀረቡትን ከተመለከትክ 2500 የኦሮሚያ ካቢኔ አባላት በተሰበሰቡበት በአዳማ ከተማ ቀኑንም ጠቅሰው ታዬ ያለውን ቀኑንም ጠቅሰው በዛ ቦታ ላይ አቢይ ቀርቦ እኛ የማናቀው የተፈጸመ ነገር የለም፣ የትግራይ ጦርነትን በሴራ ነው ያስጀመር ነው እና ቅድም ምልኬሳ እንደነካካው ወደ ታች የገፉ የመጡ የትግራይ መከላከያ ሰራዊትንም አቅም አንሶን ተሸንፈን ሳይሆን ይሄ ፋኖ ፋኖ እያለ የሚያቅራራውን ኃይል እንዲያስተነፍሱልን ነው የለቀቅናቸው የሚል ንግርት ተናግሮ አልታየ የሚል ነው። ይሄ ደግሞ ሰራዊቱ እንዳይታዘዝና ስርዓት አልበኝነት እንዲስፋፋ የህዝብ ሰላምና ደህንነት አደጋ ስር እንዲወድቅ የሚያደርግ ነው። ስለዚህ በዚህ ጉዳይ በወንጀል ተከሷል ይላል። ሁለተኛው ክስ በዚህ ላይ የምትጨምረው ነገር ካለ ምልጌዛ አይ አጭር ነች። ሁለተኛዋ ክስ አጭር ስለሆነች እሱም አንተ እንዳልከው የመከላከያ ሰራዊት ሰሜን እዝ ላይ አብይ የሰራው ሴራን በተመለከተ ታዬ በአደባባይ አቢይም ያለው ታዬ ደግሞ ያረጋገጠው ማንም ሰው ደግሞ የሚያውቅ ነገር ስለሆነ እሱን እንደ ወንጀል ወስዶ ውሸት ነው ውሸት ስለተናገረ ወንጀል ነው ነው የተባለ። ታዬ ግን እዛው ቁጭ ብዬ ነው ብሎ ቀኑንም ጠቅሶ ያለውን ሁኔታ የቦታውን የስብሰባውን ቦታ ተናግሮ ምን ለብሶ እንደመጣ ሁሉ ገልጾ የተናገረው ከሱ በላይ ምስክር ያለ አይመስለኝም። እናሰማ ታየውን ያለውን ደግመን በዚህ ጉዳይ። የትግራይ ጦርነትንም የፈጠርነው እኛ ነን፣ ወያኔ ያንን ጥቃት እንዲፈጽም በሴራ ነው ያደረግነው አለ ደነገጥን። ኢብን የትግራይ ጦርነትንም የፈጠርነው እኛ ነን፣ ወያኔ ያንን ጥቃት እንዲፈጽም በሴራ ነው ያደረግነው አለ ደነገጥን። እንግዲህ ይሄ ነው ወንጀል ነው ተብሎ የቀረበው እሱ ያየውን ነገር የተናገረው ማለት ነው። ሶስተኛውን ክስ ምልክ ይሳል ለአድማጮቻችን አሰማለን እና ወደሚቀጥለው ክፍል እንሄዳለን። በዚሁ የሶስተኛው ክስ ምንድን ነው? ቅድም ያልከው የ1996 ዓመተ ምህረት የወጣው የኢፌዴሪ የወንጀል ህግ አንቀጽ 244 ስር የተደነገገውን በመተላለፍ ይላል እሱም ምንድን ነው ያሉት? ብልጽግና ስርዓት የሚባል የለም ያለው ወንጀል ነው ይላል። ታዬ ብልጽግና የሚባል ስርዓት የለም ያለው፣ ይሄ ማፊያ ስርዓት ነው። ይሄ ማፊያ ስርዓት ደግሞ የተፈጠረው ለአቢይና በአቢይ ነው። ለአቢይ ትርጉም አልባ ስልጣን ተብሎ የተፈጠረ ስርዓት ነው በማለት ወንጀል ሰራ ይላል እና ቪዲዮም አለ መሰለኝ። ይሄም አሰማን እስኪ። ሁለት አካል ነው አቀረበ፣ አብይና የብልጽግና ስርዓት። ብልጽግና የሚባል ስርዓት የለም፣ ነግር ያለ ብልጽግና የለም። እንግዲህ ይሄ ነው። ይሄንን ብልጽግና የለም ብሎ ወንጀል ሰራ ታዬ ይላል። ክሱ የምን የሶስተኛው ክስ ይሄ ነው። የመጨረሻው ክስ አጠቃላይ ይሄ ነው። ሰፋ ያለው የመጀመሪያ ክስ ሲሆን፣ ሁለተኛውም ደሪቬቲቭ ነው። ሶስተኛው ደግሞ ብልጽግናዬን ለምነካ ነው። የለም ለምን አልክ የምለው ነው። ወደንትን ሳንሄድ በፊት ለመረጃ ተብሎ የቀረበ ክሱ ላይ ሳይ አንድ የሚያስቅ ነገር አለ። የማስረጃ ዝርዝር ተብሎ የቀረቡ ሰነዶች ተብሎ ሚያስቅ፣ የማስረጃ ዝርዝር ውስጥ ሁለት ማስረጃ የተባለው በሽመልስ አብዲሳ የተጻፉ ደብዳቤዎች ይላል። አንዱ እንግዲህ በኦሮሚያ ብሔራዊ ክልላዊ መንግሥት ፕሬዚዳንት የተጻፈ ደብዳቤ እንደ ማስረጃ፣ በሽመልስ የተጻፉ ሁለት ደብዳቤዎች እንደ ማስረጃ ሆኖ ታዬ ላይ ቀርቧል። አንዱ እንግዲህ የአዳማ ላይ የተካሄደው ስብሰባ በተመለከተ 2500 ሰው ባለበት አብይ የተናገረው ውሸት ነው በማለት ፕሬዝዳንቱ ሽመልስ የሚባል ሰው ለአብይ ደብዳቤ ጽፎ አብያችን ደብዳቤ እንደ ማስረጃ አቅርቧል። ሁለተኛው ደግሞ የፕሬዝዳንቱ ጽህፈት ቤት ውስጥ ስለ ሰላም ሚኒስቴር ጉዳይ አልተወራም። እዛ ላይ ያለውም ታዬ ውሸት ነው። ይሄ ነገር አልተወረም ብሎ ሽመልፍ ደብዳቤ ድጋፍ ደብዳቤ ለአብይ ጽፏል። እዛው እዛው በደብዳቤ ይደጋገፋሉ። ይሄ ደግሞ ክሱ ላይም ተጽፏል። ይታና በጣም ጥሩ ለመሸጋገሪያ ስለሚረዳን እሱ ራሱ ታዬ ላይ የቀረቡ ማስረጃዎች አንዱ ይሄ ቪዲዮ በሲዲ ቀድተናል የሚል ነው። ይሄ በሲዲ መቅዳትም የሚያስፈልግ አይመስለኝም። በአደባባይ በብዙ ቦታ ፖስት የተደረገ ቅድም እንደተናገል ነው። ከሁለት ሚሊዮን በላይ ህዝብ የተመለከተው ጥያቄና መልስ ነው። ምንም በሲዲ መቅዳት ምናምን አያስፈልግም። ያንንም እኮ ደብዳቤ ተጽፏል። ከሚዲያ ምናምን ብሮድካስቲንግ መምሪያ የሚል አለ። እሱ ራሱ እንግዲህ አቢይ ምስክር አድርጎ የጠራው ሽመልስን ነው ሽመልስን ነው ምስክር አድርጎ የጠራው ማለት ነው። አሁን እንደዚሁ ማለት እኔ የህግ ባለሙያ አይደለውም። የህግ ባለሙያዎች በዚህ ላይ ምን አይነት ማስረጃ ተብሎ ሲቀብ ማስረጃ ራሱ ይገመገማል ተቀባይነት ይኖረው አይኖረው፣ ፍርድ ቤት ውሳኔ ይሰጣል። ነገር ግን አሁን ታዬ 2500 ሰዎች እዛ ነበሩ። ቀላሉ ነገር ከነሱ ሰዎችን መጥራት እውነት ነው ወይስ ውሸት ነው። እነሱ ከመጡ ሽመልስ ከሚናገረው የተለየ ይናገራሉ ለማለት አይደለም። ነገር ግን የራስህን ጓደኛም አይባልም ነገሩ እሱ ቀጥሮ የሚያሰራውን ልጅ ለምስክርነት ጠራ። እንግዲህ ክሱ እንደዚህ ነው ክሱ እንደዚህ ነው የሚለው ምስክሩ ደግሞ ሽመልስና የአቢይ አህመድ የሚዲያ ብሮድካስቲንግ ኤጀንሲ ነው። ይሄንን እንደ መሸጋገሪያ እንድትይዙልን ነው ምልኬሳ እዛ ወደዛ ሳንሸጋገር፣ አንደኛ አሁን አናውቅም። ይሄንን ታዬ እንትን የሚጠራው አብይን ነው ወይስ? ቀላሉ ነገር አብይ ፍርድ ቤት ሂዶ አላልኩም ማለቱ ነው አይደል? ማለት ነው አይደል? ቀላሉ ነገር አንዱ እሱ ነው። ያ በሽመልስ በኩል በውክልና አላልኩም ማለት አይችልም። አቢይ ሌላም ደግሞ ጠርቶ አይ እንደዚህ አልተባልንም በዛን ቀን። እሱም በጣም ከባድ ነው ለፍርድ ቤት ያው የአቢይ ፍርድ ቤት በመሆኑ ማናቅም እሱንም ብዙ ማለት የታወቀም ነገር ስለሆነ ብዙ አንገባበተው። ግን ደግሞ ቀላሉ ነገር አቢይ አላልኩም ብሎ ካልተናገረ መጥቶ በሽመልስ በሱ ወንጀለኞች በአቢይ ወንጀለኞች እንደ ማስረጃ የሚቀርብ ነገር ለህዝብ ለማህበረሰቡ፣ እንግዲህ ፓብሊክ ኮርት ኦፍ ፓብሊክ ኦፒኒየን ነው አሁን የምናወራ እንጂ ኢትዮጵያ ውስጥ ኮርት የለም፣ ተቀባይነት የለውም ለማለት ነው። ከዚም በፊትም የታየ ክሶች ትንሽ እሱ ላይም ሳንጨርስ ምን ነበር አዲስ ነገር ነው ወይ? አሁን የመጣው ለምንድን ነው ይሄንን ያነሱት የሚለው ከዚህም በፊት ሁለት ክሶች ውድቅ ሆኖባቸው በአንድ ብቻ እንዲጻና ምናምን ፍርድ ቤት ወሰነ ተብሎ አልነበረም? ውድቅ ሆነባቸውም። አንዱ ታዬን በክህደት አቢይ ከሰሰው ነው። ታዬ ክህደት ፈጽሞብኛል ብሎ አቢይ ክስ መስርቶ ነው። ክደቱ ደሞ ምንድን ነው? ታዬ ፋኖንና ኦኤሌ ጋር አንድ ሆነው መንግስትን ለመበገልበት ወንጀል ሰርተዋል ይላል፣ የመጀመሪያ ክስ የክደት ክስ ይላል፣ የሀገር ክደት ምናምን ብሎ። ሁለተኛ ደግሞ ተመሳሳይ ነገር ለመፈጸም እየተዘጋጀ ነው የያዝ ነው ይላል። ሁለተኛው ክሱ ደግሞ የመጀመሪያው አገር ክደትን ፈጸመ ሁለተኛ ደግሞ አገር ክደትን ለመፈፀም እየተዘጋጀ ነው ያዝ ነው ሶስተኛ ደግሞ ህገወጥ ክላሽ ይዞ ነው የተገኘ ነው አሁን የመጀመሪያና ሁለተኛውን ክስ ያው የመንግስት የአብይ ፍርድ ቤትም ውድቅ አድርጎ በጣም ይሄ አሸማቀቃል ውሸት ነው ብሎ አልተቻለም ያው ለመቀጠል ስለዚህ የመጨረሻው የክላሽ ጉዳይ ነው አንድ ክላሽ በህገወጥ ተያያዘች የሚል ነው ያቺ ደግሞ ስድስት ወር እንኳን የሚያስፈርድ አይደለም። ስለዚህ ታዬ ኦሬዲ ነጻ ወጥቷል ማለት አንድ ክላሽ በህገወጥ መንገድ ተያዘ ምናምን እንደዚህ ምናምን ብዙ የሚያሳስርም አይደለም፣ በህግ መሰረት፣ በወንጀል ህግ አሁን እነሱ ምሉት ወንጀል ህግ ወንጀል ህግ ምሉት ነገር ከሆኑ። ስለዚህ ታዬ እስር ቤት እንዳይወጣ ይሄ ነገር አዲሱ ክስ መጣ ለማለት ነው።